ሲመለሱ አጋጣሚ እንገናለን እሰግዳለሁ፣ ለማን እንደሆነ የሚሰደግድ አላቅም ነበር። አንበል ዘጋቢ ደርግ ግለሰቡን ከተፈላጊ የንጉሠ ነገሥቱ ባለሟሎች አንዱ አድርጎ በመቁጠር በቁጥጥር ስር ሊያውላቸው ባሰበበት ወቅት ባልታወቀ ምክንያት ከዚህ ዓለም በሞት ተለይቷል። ኤንቢሲ ዓለም አቀፍ ዓለም አቀፍ ጉዳዮች በስፋት የሚተነተኑበት ጋዛ ላይ የሚጠፋው ሕፃናት እንትን ውስጥ ፍርስራሽ ውስጥ የሚወጣው የሰው ልጅ እሱ ላይ ነው እንጂ ትኩረት ማድረግ ያለብን። አይዘር እስራኤል ጥቃት ፈጸመች ሀማስ ሚዛኑ እንዴት ነው? ቻይና ዓለም ላይ ካሏት የንግድ አጋር ሀገራት ከፍተኛ የንግድ አጋርነት ያላት ኢምፖርት ኤክስፖርት የምታደርገው ከአሜሪካ ጋር። ቡሽ እና ቶኒ ብለር እንግሊዝና አሜሪካ ውስጥ ያሉ ሁለት መሪዎች፣ ይሄ የሚሊየን በለው ምናምን ነገር ምንም ኢንፍሉወንስ አላደረጋቸው። ማን ነው ኢንፍሉወንስ እንዳደረገው መንግስታቶች። ኢንቢሲ ኢትዮጵያ

ጤና ስጥልን፣ ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ ቴሌቪዥን የሰኔ 17 ለዕለተ ማክሰኞ ኤንቢሲ ዜና ተጀምሯል። በቅድሚያም አርዕስተ ዜናውን፣ የህዝብ ተወካዮች ምክር ቤት 39ኛ መደበኛ ስብሰባውን እያካሄደ ይገኛል። በኢትዮጵያ 90 በመቶ ማህበረሰብ ንጹህ ማብሰያ እንደማይጠቀም ተገለጸ። የእስራኤል መከላከያ ሚኒስቴር ኢራን የተኩስ አቆም ስምምነቱን ጥሳለች በሚል ጠንካራ እርምጃ እንዲወሰድ አዘዘ። ከሀገር ውስጥና ከውጭ በርካታ መረጃዎችን ይዘናል። የስፖርት መረጃዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሰላማዊት ወንድወሰን ዜናዎቹን ወደ እናንተ እያደረስኩ አብሪያችሁ ቆያለሁ። አብራችሁ ቆዩ። አጫጭር የሀገሩ ዜናዎችን በማስቀደም እንጀምራለን። ፕሬዝዳንት አያዝ ቀስላሴ በአንጎላ ሉዋንዳ እየተካሄደ በሚገኘው የአፍሪካና አሜሪካ የቢዝነስ ጉባኤ እየተሳተፉ ይገኛሉ። በጉባኤው የአፍሪካ ልማት ባንክ ፕሬዝዳንት አኪን ዊሚ አዴሲና አሜሪካ የኢንቨስትመንት ተሳትፏን በአፍሪካ እንድታስፋፋ ጠይቀዋል። በጉባኤው ላይ የኢፌዴሪ ፕሬዝዳንት አያዝ ቀስላሴን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስቴሮች፣ የመንግስታት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት ለማስተካከል የሁለቱም ወገን የቢዝነስ መሪዎች እየተሳተፉ ይገኛሉ። በጉባኤው ላይ የአፍሪካ ልማት ባንክ ፕሬዚዳንት አኪንዊሚ አሜሪካ ካላት ከፍተኛ የካፒታል አቅም አኳያ በአፍሪካ ኢንቨስትመንት ተሳትፏን እንድታስፋፋና ከአፍሪካ ጋር ያላትን ስትራቴጂካዊ ትብብር አድማስ እንድታጠናክር ጠይቀዋል። የትኛውን ባለሀብት ኢንቨስትመንት ሲያደርግ አፍሪካን ማሰብ አለበት ያሉት ፕሬዚዳንቱ ለዚህም አፍሪካ ምቹ የኢንቨስትመንት መዳረሻ መሆኗን አህዛዊ መረጃዎችን ጠቅሰው አስረድተዋል። ሰፊ ያልታረሰ መሬትና የሀይል ሽግግር እውን ማድረግ የሚያስችሉ ማድናት መኖራቸውንም ሀገሪቱ ተፈላጊ ያደርጋታል ሲሉ ገልጸዋል። በጉባኤው ፕሬዚዳንቱ ሳምንቱ በአፍሪካ በኢኮኖሚ መስክ ላበረከቱት የአመራርነት ሚናም እውቅና ተሰጥቷቸዋል። የንጹህ ማብሰያ አጠቃቀም ችግር ከፍተኛ ደረጃ ላይ እንደሚገኝ ተገለጸ። በኢትዮጵያ ያለውን የንጹህ ማብሰያ እጥረት ለመቅረፍ ያግዛል የተባለው ሀገር አቀፍ የንጹህ ማብሰያ ፍኖተ ካርታ የማስጀመሪያ መርሃ ግብር በመካሄድ ላይ ይገኛል። በመርሃ ግብሩም የውሃና ኢነርጂ ሚኒስቴር በኢትዮጵያ ዘጠና በመቶ ያህሉ ማህበረሰብ ምግቡን ለማብሰል በባህላዊ መንገድ እንደሚጠቀም አስታውቋል። ያልዘመነ የማብሰያ ዘዴ ለደን መጨፍጨፍ የሚያጋልጥ ከመሆኑ ጋር ተያይዞ ለአየር ንብረት ለውጥ፣ ለውሃና አፈር መሸርሸር ምክንያት በመሆን ግብርና ምርታማነት እንዲቀንስ ያደርጋል ተብሏል። የንጹህ ማብሰያ ቴክኖሎጂ ፖሊሲና ስትራቴጂ ብሎም ህጎችን በማውጣት የህብረተሰቡን ባህልና የአኗኗር ዘይቤ ያማከለ የንጹህ ማብሰያ ቴክኖሎጂ አጠቃቀም ለማስተዋወቅ ተደራሽነት ላይ ለመስራት ፍኖተ ካርታው ያግዛል ተብሏል። ንጹህ ምግብ ማብሰል የኃይል ጉዳይ ብቻ ሳይሆን የእድገት ቅድሚያ የሚሰጠው ጉዳይ በጤና፣ በጾታ እኩልነት፣ በትምህርት፣ በአየር ንብረት ለውጥ፣ በደንና በኑሮ መሻሻል ላይ ከፍተኛ አስተዋጽኦ እንዳለውም ተጠቁሟል። ፍኖተ ካርታውን ተግባራዊ ለማድረግ ከመንግስት ባሻገር የግል ዘርፉ ሊያገዝ ይገባል ተብሏል። ዘገባውን ያደረሰችን ባልደረባችን ሰላማዊት ወልደገሪማ ናት። ብሔራዊ ተሀድሶ ኮሚሽን ባለፉት ጊዜያት ከ61 ሺ በላይ የቀድሞ ታጣቂዎች የተሀድሶ ስልጠና ወስደው ወደ ህብረተሰቡ ተቀላቅሏል አለ። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋርና ከቤኒሻንጉል ጉምዝ ክልሎች ለተውጣጡ የባለድርሻ አካላት ጋር የአሰልጣኞች ስልጠና በአዲስ አበባ መስጠት ጀምሯል። ስልጠናው ታጣቂዎችን በመልሶ ማቋቋም በኢንተርፕርነርሺፕና በስራ ፈጠራ ዙሪያ የሚያተክር ሲሆን ለሶስት ተከታታይ ቀናት ይቆያል ተብሏል። አዲሱ ኮሚሽን ኮሚሽነር ተመስገን ጥላሁን ኮሚሽኑ የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ በርካታ ስራዎችን ሰርቷል ብለዋል። የኮሚሽኑ ምክትል ኮሚሽነርና መከላከያን በመወከል ፕሮግራሙን በማስተባበር ላይ የሚገኙት ብርጋዴር ጄኔራል ደርቤ መኩሪያ በበኩላቸው ኮሚሽኑ ስራውን ከጀመረ ጊዜ አንስቶ 61 ሺህ የቀድሞ ታጣቂ የተሃድሶ ስልጠና እንዲወስዱ በማድረግ ወደ ማህበረሰቡ መቀላቀል ተችሏል ብለዋል። በዚህ ሂደትም በመሳተፍ ላይ ለሚገኙ አካላትም ምስጋና አቅርበዋል። የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀልና ማቋቋም የሰላም ግንባታን ውጤታማ ከማድረግ አኳያም የጎላ ሚና ይኖረዋል ተብሏል። ተመልካቾቻችን ከውጭ ምንጭ ያገኘናቸው አጫጭር መረጃዎች አለፍን። የእስራኤል መከላከያ ሚኒስቴር ኢራን የተኩስ አቁም ስምምነቱን ጥሳለች በሚል ጠንካራ እርምጃ እንዲወሰድ አዘዘ። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን ስምምነቱን በቀጥታ በመጣስ ከሰዋል። በቴህራን እምብርት ውስጥ በሚገኙ የመንግስት ኢላማዎች ላይ ከፍተኛ ጥቃቶችን በመፈጸም ብርቱ አጸፋ እንደሚሰጡም ተናግረዋል። ውጥረቱ የተፈጠረው እስራኤል ከኢራን የተወነጨፉ ሚሳይሎችን መለየቷን ካሳወቀች ከጥቂት ደቂቃዎች ከዛዎች በኋላ ነው። የቴህራን የመንግስት ቴሌቪዥን ምንም አይነት ሚሳኤል አለመወንጨፉን አስተባብሏል። ይህ የተኩስ አቁም መፍረስ ዜና የተሰማው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራቱ መካከል የተኩስ አቁም መደረጉን ካሳወቁ ከሁለት ሰዓታት በኋላ ነው። ሩሲያ በኪየቭ በፈጸመቻቸው የሚሳይል ጥቃቶች በርካታ ሰዎች መገደላቸው ተነግሯል። የሩሲያ ጦር ኃይል ትላንት ምሽቱን በዩክሬን ላይ በደርዘን የሚቆጠሩ የሰው አልባ የጦር አውሮፕላኖችና ሚሳይሎችን ማዝመቱን የተነገረው በጥቃቱም በኪየቭ አስር ሰዎች መሞታቸውና በህንጻ ፍርስራሾችም በርካታ ሰዎች መቀበራቸውን የተሰማው በሩሲያና በዩክሬን መካከል ከአመታት በላይ የዘለቀው ጦርነት ለማስቆም የተጀመረው የዲፕሎማሲ ጥረት ያለመሳካቱ የሁለቱ አገራት ጦርነት ተባብሶ እንዲቀጥል አድል አድርጎታለም የተባለው ዘገባው የሞስኮ ታይምስ ነው። የአውሮፓ ጎራ ያለ አሜሪካ የመከላከያ ኃይል እንደሌለው አሳወቀ። የአውሮፓ መንግስታት በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ግዙፍ ክንድ ቢመኩም እንኳን ኔቶ አሜሪካ ከተለየችው ምንም ነው ተብሏል። ኔቶ እንደ አውሮፓውያን አቆጣጠር በ1949 ከተመሰረተበት ጊዜ ጀምሮ አሜሪካ ጥምረቱን ከማጠናከር እስከ መምራት ያልተገደበ አስተዋጽኦ ማድረጓ ይነገራል። በአንጻሩ የአውሮፓ መንግስታት በኔቶ ጥምረት ቢታቀፉም ከአሜሪካ አንጻር ለድርጅቱ ያበረከቱት የገንዘብ አስተዋጽኦ እዚህ ግባ የሚባል እንዳልሆነ ይገለጻል። አውሮፓ ዛሬም ቢሆን ከአሜሪካ ውጭ የመከላከያ ኃይል ብርታት እንደሌለው መግለጹን የፎሬን ፖሊሲ ዘገባ ያስረዳል። አድማጮቻችን በዝርዝር ወደ ምንመለከታቸው ጉዳዮች አለፍን። የትግራይ ክልልንና የዲያስፖራውን አጀንዳ መሰብሰብ ቀሪ ስራ የሆነው ሀገራዊ ምክክር ኮሚሽን ቀሪ ስራውን ለማከናወን አጀንዳውን እንደሚያደራጅ ይገልጻል። በ14 መድረኮች አጀንዳ የማሰባሰብ መርሃ ግብርን ያካሄደው ኮሚሽኑ አጀንዳ የመለየትና የመቅረስ ስራውን በተናጠልና መሰረታዊ ጉዳዮች ላይ ያተኮረ እንደሚሆን ተገልጿል። ሰላም ይልማ የኢትዮጵያ ሀገራዊ ምክክር ኮሚሽን በአስራአራት ህዝባዊ የውይይት መድረኮች አጀንዳ የማሰባሰብ ስራውን ማካሄድ ችሏል። እስካሁን በተካሄዱ መድረኮች ለመሰረታዊ የሀገር ያለመግባባት መንስኤ ናቸው የተባሉ ጉዳዮችም ቀርበዋል። ሂደቱ ዜጎች በንቃት ሲሳተፉበት ኢትዮጵያ ወደፊት የምትከተላቸውን አሰራሮች ለመቀየስ አበረታች እንደሆነም ኮሚሽኑ ገልጿል። ይሄ ሂደት የመጀመሪያ ነው፣ ለኢትዮጵያ ዩኒክ ነው። በኢትዮጵያ ታሪክ እንዲህ አይነት ምክክር ተካሂዶ አያውቅም። የምክክር ባህላችንም ያን ያህል የዳበረ አይደለም። ስለዚህ በዚህ ምክክር ሂደት ዜጎች በንቃት እንዲሳተፉ መደረጉ ወደፊት ኢትዮጵያ ሪሊ ለምትከተለው ማናቸውም የአሰራር ሂደት ወሳኝነት አለው። በመመካከር ችግሮችን መፍታት እንደሚቻል እስከዛሬ የመጣንበት መንገድ አዋጭ እንዳልሆነ ለማሳየት ጠመንጃ ጠመንጃን ነው የሚጠራው፣ ደም ደም ነው የሚጠራው። ይሄ መቆም አለበት በሀገራችን ላይ የተከሰቱ ያሉ ችግሮችን ከዚህ ከአናት ብቻ ብንወስድ ዘላቂ መፍትሄ አይኖርም የሚል ሀሳብም እንይዛለን ሰዎች ከየአካባቢያቸው ከየቀያቸው የሚነሱትን ችግሮች በአጠቃላይ ማንሳት የቻሉበት እና ኮሚሽኑም ደግሞ ጎንበስ ብሎ እነዚህን አካባቢዎች ላይ ያሰሰበት አግባብ ነው ያለው ኮሚሽኑ አጀንዳ የመሰብሰብ ሂደቱን ከተለያዩ ግለሰቦችና ቡድኖች በኮሚሽኑ ቢሮ በመቅረብ በጥናት በህዝባዊ የውይይት መድረኮች እንዲሁም በኢሜይል ጭምር መረከቡን ይገልጻል። አካታችና አሳታፊ በሆነ መንገድ አጀንዳዎችን በመረከብ ሀገራዊ የምክክር መድረክን ለማካሄድ እየሰራ ያለው ኮሚሽኑ የአጀንዳ መለጠጥና መብዛት ለሂደቱ ጫና እንዳይፈጥርበት የሚል ስጋት ይነሳበታል። ኮሚሽኑ በምን መልኩ ነው መሰረታዊ አጀንዳዎችን የሚያደራጀው ስንል ጠይቀናል። አጀንዳው በሚቀረጽበት ጊዜ እነዚህ እነዚህ የሀገራዊ ፋይዳ ያላቸው ናቸው እነዚህ እነዚህ ቅድማ የሚሰ ቸው ናቸው ተብሎ በቅደም ተከተል ቢቀመጡም አንድ መታወቅ መቻል አለበት፣ በአፈጻጸም ደረጃ ነው ቅድሚያው ሊመጣ የሚችለው ማለት ለሚመለከታቸው አካላት በምናቀርብበት ጊዜ እነዚህ እነዚህ ነገሮች ቅድሚያ ተሰጥታቸው እስካልተፈቱ ድረስ ሌሎችን ችግሮች መፍታት አይቻልም። የተሰበሰቡት አጀንዳዎችን በየፈርጁ መለየት አለ። ከዛ በየፈርጁ ከተለዩት ደግሞ መቅረጽ አለ። የሚቀረጸው አጀንዳ ምን ምን ምን መስፈርቶችን ያሟላ መሆን መቻል አለበት ምን ምን ኢምፓክት ሊፈጥር የሚችል በአገር ደረጃ መሆን መቻል አለበት የሚለውንም ነገር ምክር እንዲሰጡን ነው። አዘዶፍዘ የሚወስነው ኮሚሽኑ ነው። ምክር ይሰማል። ከዛ በኋላ ጠቃሚ ምክር ካገኘ እነዛን ጠቃሚ ምክሮች በግባትነት ይጠቀምባቸዋል። አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት ብሎም በሂደቱ መተማመንንና ተቀራርቦ መስራትን ባህል ማድረግን ዓላማ አድርጎ የተንቀሳቀሰ የሚገኘው ኮሚሽኑ የተሰበሰቡ አጀንዳዎች ከዘመን ዘመን ሲንከባለሉ የመጡ ችግሮችን ጭምር የሚያካትቱ በመሆናቸው በአንድ ጊዜ የሚፈቱ አለመሆናቸውም ተመላክቷል። አንደኛ፣ ወቅታዊ ችግሮች ያሉበት ነው። ሁለተኛ፣ ከዘመን ዘመን ከጊዜ ጊዜ እየተሸጋገረ ያለ እየተንከባለለ የመጣ ችግር ነው ያለውና እነዚህን ችግሮች በዋናነት ይህንን አሁን ባለው መድረክና አሁን የተሰጠ ባለ አጀንዳ ብቻ እነዚህን ችግሮች ማቃለል አንችልም። ይሄ ጅምር እንዲሆን ነው። ተከማቸና እየተከመረ የቆየ ችግር በዚህ ዙር ብቻ የማይጠናቀቅ መሆኑን እና በቀጣይ ግን ምክክሮች የሚቀጥሉበት አግባብ ይኖራሉ ብለን ነው የምናስበው። ኮሚሽኑ በአስራ አንድ ክልሎች በሁለት ከተማ አስተዳደሮች በፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ መድረክን ያካሄደ ሲሆን የዲያስፖራውና የትግራይ ክልልን አጀንዳ መሰብሰብ ቀሪ ስራዎቹ ናቸው። የሰበሰበውን አጀንዳ የማደራጀት ስራውን ከማከናወን ጎን ለጎን የቀሩትን የአጀንዳ ማሰባሰብ የመራ ግብሮች እንደሚፈጽም አስታውቋል። የትግራይን ጉዳይ በተመለከተ በተወሰነ መልኩ ሰዎችን ደን ያገኘንበት አመራሮችን ደን ያገኘንበት ሂደት ነበረ ለዛም ደግሞ መፍትሄ የሚገኝበትን አግባብ አስመልክቶ ቃል ሲገቡልን ነበረ። ከዛ ውጭ እዛ ላይ ያሉ ምሁራንንና የሚመለከታቸውን አካላት የዩኒቨርሲቲ ምሁራንን አገርቡን አነጋገር እንደነበረና እነሱም ደግሞ ውይይቱ አስፈላጊ እንደሆነና በአጠቃላይ የትግራይ ሕዝብ በዚህ ጉዳይ ላይ ቢሳተፍ ከፍተኛ አስተዋጽኦ እንደሚያበረክት ነበረ ሲነሳ የነበረው። አሁን ባለው ሁኔታ ከሚመለከታቸው አካላት መነጋገሩን አልቦዘንም፣ ጥረት እያደረግን ያለ ነው። ሌሎችን ስራዎች ጎን ለጎን እያስኬድን የምንረባረብበት አግባብ ነው የሚኖረው። በተደጋጋሚ ስንናገር እንደነበረው ይሄ ምክክር ኢትዮጵያውያንን ሁሉ አዝማች አስፖስብል ያካተተ መሆን አለበት፣ ያሳተፈ መሆን አለበት። ይሄ እንግዲህ መርሃችን ነው፣ ስንቀጥለው የነበረ መርህ ነው። እነዚህ ታጣቂዎች ጉዳይ አለን ለልዩነት መነሻ የሆነ ምክንያት አለን በሚል ጫካ እንደገቡ ነው የሚገመተው። እንደዛ ከሆነ እነዚህን ጫካ እንድትገቡ ያደረጓችሁ ምክንያቶች እና ጉዳዮች ይዛችሁኑ እያልን ጥሪ ስናደርግ ቆይተናል። የደህንነት ስጋት እንዳይደርስ ዋስትና ሊሰጥ የሚችልበትን ሁኔታ ሳይቀር እናመቻቻለን ኮሚሽኑ እስካሁን ባከናወናቸው ስራዎች የባለድርሻ አካላት ትብብር ድጋፍና ተሳትፎ ወሳኝ እንደነበረ በመግለጽ ቀሪ ስራዎችን ለማጠናቀቅ ከፍተኛ ሚና እንዳላቸውም ገልጿል የህዝብ ተወካዮች ምክር ቤት ሰላሳ ዘጠነኛ መደበኛ ስብሰባውን እያካሄደ ይገኛል። በስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የኦዲት ሪፖርትን አድምጧል። በ2015 የበጀት ዓመት የኦዲት ሪፖርት ወቅት ተመላሽ እንዲደረግ ከቀረበው የገንዘብ መጠን ውስጥ ተመላሽ የተደረገው 14.2 በመቶ ብቻ መሆኑን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። አክረም ኑርያ በቀጥታ መስመራችን ላይ ስብሰባውን እየተከታተለ ይገኛል። እንደምን ዋልክ አክረም? መረጃዎችን ማድረስ ትችላለ? በጣም አመሰግናለሁ። ሰላም እንደምንውላችኋል ክቡራን ተመልካቾች፣ የኢፌድሪ የህዝብ ተወካዮች ምክር ቤት 39ኛ መደበኛ ስብሰባውን ነው እያካሄደ የሚገኘው። በአሁኑ ሰዓት ምክር ቤቱ በመደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2018 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። የፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ 60 ገጽ ገደማ የሚሆን የኦዲት ሪፖርት ለምክር ቤቱ አባላት ያቀረቡ ሲሆን በሪፖርታቸውም በ2015 የበጀት ዓመት የኦዲት ሪፖርት ወቅት ተመላሽ እንዲደረግ ከቀረበው የገንዘብ መጠን 20 ቢሊዮን ብር ገደማ ከዛ ውስጥ ተመላሽ የተደረገው 14.2 በመቶ ያህሉ ብቻ መሆኑን አንስተዋል። ከዚህም በተጨማሪ ግዢን አስመልክቶ ህጋዊ ሂደቱን ጠብቆ ግዢ ያልፈጸሙ ተቋማት መኖራቸውን አንስተው የገንዘብ መጠኑም ከ አራት መቶ ሚሊዮን ብር በላይ መሆኑን ተናግረዋል። ከዚህም መካከል 200 ሚሊዮን ብር ገደማ የሚሆነው በህጋዊ መልኩ ህጋዊ ሂደቱን ጠብቆ ጨረታ ወጥቶ ያልተከናወኑ ግዢዎች መሆናቸውንም አንስተዋል። የ አስራ ሁለተኛ ክፍል መልቀቂያ ፈተናን በተመለከተ በከፍተኛ የትምህርት ተቋማት እንዲከናወን ሲደረግ 9 ሚሊዮን ብር በጀት ተመድቦ ነበረ። በዩኒቨርሲቲዎች አጠቃላይ ደግሞ ወጪ የተደረገው ከተመደበላቸው በጀት በላይ አስራ አምስት ነጥብ አምስት ሚሊዮን ብር በላይ መሆኑን ተናግረዋል። ይህም ደግሞ ከዋናው በጀታቸው ላይ መጠቀማቸውን የሚያሳይ ነው። ይህም በጀትን በአግባቡ ያለመጠቀም እንደሆነ የተነሳው። ከዚህም በተጨማሪ የተለያዩ የመንግስት ተቋማት አንድ ነጥብ ስድስት ቢሊዮን ብር በላይ ከተመደበላቸውበት በጀት በላይ ተጠቅመዋል ሲሉ ዋና ኦዲተሯ በሪፖርታቸው አንስተዋል። እንደ ግብርና ሚኒስቴር፣ የጤና ሚኒስቴር፣ የአፍሪካ ልዕቀት አካዳሚ፣ የኢትዮጵያ አርቲፊሻል ኢንቴሊጀንስን የመሰሉ እንዲሁም ደግሞ ሌሎችም የመንግስት መስሪያ ቤቶች ከተሰጣቸው በጀት ውስጥ አስራ አራት ነጥብ አራት ቢሊዮን ብር አለመጠቀማቸውንም እንደዚሁ አንስተዋል። 28 መስሪያ ቤቶችና በ28 መስሪያ ቤቶችና በ7 ቅርንጫፍ ጽህፈት ቤቶች በጠቅላላ ለተፈጸመ ክፍያ 348 ሚሊዮን ብር በላይ የተሟላ ማስረጃ ሳይቀርቡ ክፍያ መፈጸማቸውንም እንደዚሁ ገልጸዋል። ከ32 3 ቢሊዮን ብር በላይ እንደዚሁ የከውሎ አበልና ከመጓጓዣ ጋር በተያያዘ ያልተወራረደ ገንዘብ መኖሩንም እንደዚሁ ተነግሯል። ዋና ኦዲተሯ በኦዲት ወቅት ላይ እንደ ባለሙያዎች የተለያዩ ችግሮች እየገጠሟቸው እንደሆኑ አንስተው እንደዚህም በችግሩ ውስጥ እየተደረገ ያለ ስራ መሆኑን አንስተዋል። የምክር ቤቱ አባላትም በጉዳዩ ላይ የቀረበው ሪፖርት በሀገሪቱ ያለው ብልሹ አሰራርና በጀትን በአግባቡ በተፈለገው አላማ ላይ የማዋል ችግር በስፋት እየተስተዋለ እንደሚ ሚገኝ አንስተው እንደዚህ ይህንን በጀቱን በአግባቡ የማይጠቀሙ መስሪያ ቤቶችና አመራሮች ላይ ህጋዊ እርምጃ ሊወሰድ እንደሚገባም አንስተዋል። ከዚህ ጉዳይ ከቀረበው ሪፖርት ላይ ተያያዥነት ያላቸውን የተለያዩ ጥያቄዎች የምክር ቤቱ አባላት ለዋና ኦዲተሯ አቅርበዋል። ዋና ኦዲተሯ ምላሽ እየሰጡበት ይገኛሉ። በምሽት የዜና ሰዓታችን ደግሞ ዋናው ሪፖርቱ ምን ይመስላል፣ በሪፖርቱ የተነሱ ጉዳዮች ምንድናቸው፣ የምክር ቤቱ አባላት የነሷቸው ጥያቄዎችና ምላሾቹ ምንድናቸው የሚለውን ይዘን የምንመለስ ይሆናል ለአሁኑ የያስኳቸው መረጃዎች ግን ይህንን ይመስላሉ አክረም ስላደረስ ከመረጃ እጅግ እናመሰግናለን መልካም ቀን ይሆንልን ተመልካቾቻችን ከአፍታ መሸጋገሪያ በኋላ ተመልሰን እንመጣለን በትንታኔ ወደ ምንመለከተው ዓለም አቀፍ መረጃ አለፍን። ኢራንና እስራኤል ከተኩስ አቁም ስምምነት ላይ መድረሳቸውን አሜሪካ ብታሳውቅም የእስራኤል መከላከያ ሚኒስቴር ከሰዓታት በፊት ባወጣው መግለጫ ኢራን የተኩስ አቁም ስምምነቱን ጥሳለች በሚል ጠንካራ እርምጃ እንዲወሰድ አዟል። በሌላ በኩል አሜሪካ፣ ሩሲያ አን ላይ ኢራን የኒኩለር ጦር መሳሪያዋን እንድትሰጣት ስትል አስጠንቅቃለች። የዓለም አቀፍ ትንታኔ ዘገባችን መርጦ ያተኮረበት ጉዳይ ነው። እንደሚከተለው ይቀርባል የአሜሪካው ፕሬዚደንት ዶናልድ ትራምፕ ሩሲያ ለኢራን የኒውክሊየር ጦር መሳሪያዋን እንዳሰጣት ሲሉ በጥብቅ ማስጠንቀቃቸው ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተኩስ አቁም ስምምነት መደረሱን ሲገልጡ ኢራን በበኩሏ ከኔ ኢራቅ የመነ የተኩስ አቁም ስምምነት ስትል የአሜሪካውን ፕሬዚደንት ዶናልድ ትራምፕን ሀሳብ ውድቅ አድርገዋለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስት።

ቀለነኝ የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዲህ ተብሎላቸዋል፣ በዘ ኢኮኖሚስት ዘገባ ሄኬም ኢቦምብ ሄኤንድ ዘወር ወይም ፕሬዚደንቱ ዓለም በርሳቸው ብቃት ፖለቲካዊ ብስለትና አመራር ጥበብ አንዲያምን ምን ይፈልጋሉ ይሏቸዋል። የቢ 52 ስቲልዝ የጦር አውሮፕላኖቻቸው በኢራን የፎርዶ ምድር ጥልቅ ስፍራ ተቆፍሮ የተቀበረውን የኢራንን የኒውክለር ማብለያ ጣቢያው ድመነዋል። ካልቡ ከሦስት ቀናት በኋላ የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን አለው ካምፕሌት አንድ ቶታል ሲስፋር አንድ ወር ቢትዩን ኢስራኤል፣ ኢራን ደግሞም አሉ ትራምፕ። ሁለቱንም ሀገራት እንኳን ደስ ያላችሁ ልላቸው ወዳለሁ። ሌላ ምን ይባላል? ጦርነቱ ተጠናቋል። መጠሪያ ስያሜውም ካላችሁ ኢን ዘ 12 ዴይ ወር ነው ያሉት ትራምፕ። 14 ቦምቦች ሲሉ የመካከለኛው ምስራቅ ቀጠና ገጽታ እንደለወጡት ማየት ይቻላል ሲሉ በተኩራራ ስሜት ገልጠዋል። ትራምፕ ያንን ይባሉ እንጂ ታዲያ ከመካከለኛው ምስራቅ ቀጠናዎቹ ባላንጣ ሀገራት ከኢስራኤልም ሆነ ከኢራን የተሰጠ አስተያየት በጊዜው አልተሰማም። ከአንድ ሳምንት በላይ በበቀል አባዜ እነርሱ ቲት ፎርተት ይሉታል የተደባደቡት ኢራንና እስራኤል፣ ኢራን በመቶ የሚቆጠሩ ዜጎቿ እንደሞቱባትና እስራኤልም ከሁለት ደርዘን በላይ ዜጎቿ እንደሞቱባት ሁለቱም በየፊናቸው ይገልጣሉ። እንደ አሜሪካው ፕሬዚደንት ዶናልድ ትራምፕ ማብራሪያ ታዲያ በኢራንና በእስራኤል መካከል ጦርነቱ ተጠናቋል ነው ያሉት እርሳቸው። ያንን ይባሉ እንጂ ደግሞ በእልህና በሐዘን ወዲያም በበቀል ስሜት የቆሰለ ነብር የሆነቿ ኢራን እስራኤል ከሚሏት ሀገር ጋር ልትስማማ ቀርቶ ምንም የቀረበላት የተኩስ አቁም ጥር እንኳ እንደሌለ ሹማምንቶቿ ለታስኒምና ለኢርና የዜና ተቋማት ገልጠዋል። በኢራንና በኢዝራኤል መካከል ውጥረቱ የተካረረው ከአውሮፓውያኑ ሰኔ 13 ቀን ጀምሮ ሲሆን በዚያን ቀን ኢዝራኤል ከ200 በላይ የጦር አውሮፕላኖቿን አስነስታ በኢራን ሚድር ከባድ ጥቃት መፈጸሟን ተከትሎ ነው። ኢራን በበኩሏ ለበቀላ ጻፋ ባቆጠመው ልቧ በማግስቱ 150 የባለስቲክ ሚሳይሎችና ና ከ100 በላይ የሰው አልባ የጦር አውሮፕላኖቿን አልያም ድሮኖችን በኢዝራኤል ላይ ማግበስበሷና ከሁለቱም ወገን ሞት ቁስለትና የንብረ ህብረት ውድመት መመዝገቡ ይታወሳል። ሁለቱ ባላንጣ ሀገራት ከዚያን ቀን አንስቶ በከፋ ደረጃ በበቀል የእሳት አለንጋ እየተተጋተጉ ቀጥለዋል። ወዲያው ደግሞ አሜሪካ በአውሮፓኑ አቆጣጠር ሰኔ 22 ቀን በዲዬጎ ጋርሻ፣ ሕንድ ውቅያኖስ ያስደፈጠቻቸውን እነዚያን መርዘኛና መዘዘኛ የቢ ሁለት ስቲልዝ የጦር ጀቶች የባንከርባስተር ቦምቦችን ድርስ ነፍሰ ጡር አድርጋ በኢራን የኒውክለር ማብለያ ጣቢያዎች ላይ እሳት ማስወለዱ አይዘነጋም። አሜሪካ በዚያ የኢራን የኒውክለር ማብለያ ጣቢያዎች ጥቃቷም ሶስት ኢላማዎችን ፎርዶ፣ ናታንዝንና ኢስፋሃንን ድምጥ ማጡን አጥፍቸዋለሁ ስትል በፕሬዚደንቷ ዶናልድ ትራምፕ በኩል በአዋጅ ማስነገሯ የሚሆነ በስተቀር የኒውክሌር ማብለያዎቹን በተለይም ፎርዶን አልነኩትም ስትል በአዋጅ መግለጧስ ቢሰማም አሜሪካ ዛሬም የምታምነው የኢራን የኒውክሌር ማብለያ ጣቢያዎች በሙሉ ወድመዋል የሚለውን ነው። እስራኤል በበኩሏ ትናንትና ማለዳ ላይ የዚያን የኢራኑን ፎርዶ የኒውክሌር ማብለያ ጣቢያ በጦር አውሮፕላኖቿ መደብደቧን የተሰማው ታዲያ አሜሪካ የጦር አውሮፕላኖቿን በቁጥርም ከአንድ መቶ ሀያ አምስት በላይ ግሪሳ ማፍሰሷና የፎርዶውን የኒውክለር ማብለያ ጣቢያ ማውደሟን ካወቀችና ካመነች ስለምን ትናንትና የእስራኤል ዳግም ጥቃት አስፈለገ? ጥያቄ ብቻ ነው። ኢራን ከእስራኤል ጋር የገባችበት ጦርነት አብቅቷል እየተባለ በአሜሪካው ፕሬዚደንት ዶናልድ ትራምፕ አንደበት ቢለፈፍም ሀገሪቱ ግን ብድሩን የማይመልስ አይወለድ ስትል አቋሟን ገልጣ ትናንት ለዛሬ አጥቢያ ሌሊቱን በእነርሱም ሰኔ ሀያ ሦስት ሌሊቱን የኢራኗ ቢታ ይዘብ ኃይል ኳታር ባለው የአሜሪካ አል አልሁደይድ የጦር ማዘዣ ሰፈር ላይ የእሳትና አሲድ አበላውን ሲደፋው ማደሩን የተሰማው ያም ሆኖ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን ዛሬ በማለዳ ወጥተው ሁለቱ ወገኖች የተኩስ አቁም ስምምነት ደርሰዋል ሲሉ የገለጡት። ኢራን በኳታር የአሜሪካን የጦር ማዘዣዎች ብቻም ሳይሆነ መምታቷ የተነገረው በኢራቅ አይን አልአሳድ የአሜሪካን የጦር ማዘዣ ሰፈር ክፉኛ መደብደቧን የተሰማው የኢራን አደገኛ ሚሳይሎች የትናንችና ሌሊቱን ጨለማና ንብርብር የአየር ንብረት እየጣሱ ሰማይ ላይ ሲታዩ የኳታርን ሰማይ ኳክብቱንና ጨረቃ ራሷ ፀሐይም ሳትቀር ተቃጥለው ከሀገረ ሰማይ የረገፉ ነበር የሚመስሉት። የኢራን ከባድ ጥቃት የተፈጸመባት ኳታር በበኩሏ ጥቃቱን በጽንዋው ግዛ ምንም አይነት ሞት ያለመመዝገቡን አስታውቃለች። ይሁንና የአሜሪካ የሚሳይል መከላከያዎችም በኳታርም በኢራቅም የተተከሉት የኢራንን ሚሳይሎች እያነፈነፉ ባየሩ ላይ የተጣበቁ ሰልቅጠው ከሰላቸውን ወደ ምድር ጥለው ታልን የተባለው የኢራኑ የውጭ ጉዳይ ሚኒስትር ሰይደባ ሰራግቺ ዛሬ ማርፈጃውን በሰጡት ማብራሪያ እስራኤል በኢራንና በህዝቦቿ ላይ የምትፈጽመውን ጥቃት ርግፍ አድርጋ የምታቆም ከሆነ ኢራን በጦርነቱ ለመቀጠል አትፈልግም ማለታቸው ተሰምቷል። ከዚያ በኋላ አራግቺ ያንን መግለጫ ከሰጡ በኋላ ማለት ነው እስራኤል በኢራን ላይ የፈጸመችው ጥቃት ስለመኖሩ የወጣ ፍንጭ የለም። በዋይት ሃውስ አንድ ከፍተኛ የትራምፕ ሹም በሰጡት ማብራሪያ ግን ትራምፕ በተኩስ አቁሙ ዙሪያ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መምከራቸውንና ኔታንያሁም ከኢራን የሚሰነዘርብን ጥቃት ከቆመልን እንኪያስ እኛ መንገዱን ጥቃታችንን እናቆማለን ማለታቸውና ያስታወቁት ኢራን ያንን ሁሉ መቅሰፍት ያመጣባትን የኒኩሌር ጦር መሳሪያ ያለ መስራቷንና መሳሪያውን እንደሌላት ስትገልጥ እንደነበር አይዘነጋም። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔ በበኩላቸው ኢራን የኒኩሌር ጦር መሳሪያ ለመታጠቅ ከፈለገች የዓለም መሪዎች አንዳቸውም፣ ሁሉም ተጠራርገው በሙሉ ሊያስቆሟት አይችሉም ሲሉ አበክረው ገልጠዋል። አሁን በመካከለኛው ምስራቅ ቀጠና ምድር የኒኩሌር ጦር መሳሪያ አላት የምትባለው ሀገር እስራኤል ብቻ ብቻ ናት። ይሁንና ግን ቴላቪቭም ብትሆን ያንን የኒውክለር ጦር መሳሪያ ይኑራትም አይኑራትም አንድ ጊዜ ገልጣ ተናግራት ታውቅም ይሏታል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረሱን ከተናገሩ በኋላ ኢራን ሚሳይሎቿን አሶንጭፋ በደቡባዊ ኢዝራኤል ሶስት ሰዎችን መግደሏ ተሰምቷል። ይህ የኢራን ሚሳይሎች አባላቸው በእስራኤል ላይ የወረደው ደግሞ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ኢራን ከእስራኤል የሚፈጸምባት ጥቃት ከቆመ ኢራን ማትቀጥልም ማለት ቸው ከተሰማ በኋላ ነው። ኢራን ዛሬ ማለዳ ላይ ባስወነጨፈቻቸው ሚሳይሎቿ ሶስት እስራኤላውያንን መግደሏና ሌሎች ስምንት ሰዎችን ክፉኛ ማቁሰሏን የተሰማው። የኢራን ቴሌቪዥን ዛሬ ባሰራጨው ዘገባው ደግሞ የተኩስ አቁም ስምምነቱ መተግበር ተጀምሯል ነው ያለው። ይሁንና አሁንም በእስራኤልና በኢራን መካከል የታረቀ ሐሳብና ለአስራ ሁለት ቀናት የቀጠለው ከባዱ ጦርነት ስለመቆሙ የሚወጡ መረጃዎች ሁሉ እርስ በእርሳቸው የሚጣረሱ መሆናቸው የተገለጠው እስራኤል የተኩስ አቁሙ መተግበር ጀምሯል ከተባለ ከሃያ ከደቂቃ በኋላ ከኢራን የሚሳይል ውርጅብኝ ፈሶባታልና ጥላዋን እንኳ ማመን አልቻለችም። እናም አጠቃላይ ህዝቧን እያስጠነቀቀች ነው። እስራኤል ዛሬ ማለዳ ላይ ጀምሮ ለሁለት ሰዓት ያህል ከኢራን የሚሳይል ቅዝምዝም እንደወረደባትን የተገለጠው ከዚያ የተነሳ ነው። በሁለቱ ሀገራት የሚሆን በአሜሪካ የሚነገሩ የተኩስ አቁም ጉዳዮች እርስ በርስ የሚጋጩና ለማመን የሚከብዱ ናቸው የሚባልላቸው አሁን ግን በሁለቱ ባላንጣ ሀገራት መካከል የተኩስ አቁም ስምምነት ተደርሶ ሁሉም ነገር በሰላም ይፈታና ያ ቅ የሆነ ጊዜን መጠበቅ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዩክሬንስካ ፕራቭዳን፣ ኤቢሲ ኒውስን፣ ታይፔ ታይምስን፣ ትሬንድን፣ ጀፓን ታይምስን፣ የሩዛሌም ፓውስትን፣ ሃይንዱስታን ታይምስን፣ ታይምን፣ ዴይሊ ሚረርና ያሆኒውስን ተጠቅመናል። ኤንቢሲ ዜና ነው። በቀጣይ ስርጭት የተከታተላችሁ የምትገኙ ተመልካቾቻችን አሁን ስፖርታዊ